አይ ኖ እንደ ጠፋሁ ጋይስ አይ ኖ አይ ኖ በጣም ጠፍቻለሁ። ከቻምፒዮንስ ሊግ ቪዲዮ በኋላ ጠፍቻለሁ፣ ግን የመጣው ዛሬ ባበደ ቪዲዮ ነው። በጣም ያበደ ቀን ነው የሚሆነው። ቀኑ ጁን 21 ጁን 21። ምንድን ነው ምንድን ነው ስፔሻል ያደረገው እዚህ ፓሪስ ላይ? ምን ፓሪስ ላይ ብቻ ዩሮፕ ላይ። ዋይ ለምንድን ነው ምክንያቱ? ፌት ደለ ሙዚክ ጋይስ፣ በህይወታችሁ ፍሪ ኮንሰርት ገብታችሁ ታውቃላችሁ? ፍሪ ኮንሰርት ፐብሊክ ላይ ስላችሁ ፍሪ ኮንሰርት ስላችሁ፣ በየቦታው ዘፈን ይከፈታል። በየቦታው ዲጃ ያለ አፍሮቢት ሻታ ምናምን፣ እዚህ የሚከፈቱት የፍሬንች ዘፈኖች፣ ከሁሉም ሀገር ነው የሚመጡት ከኢሮፕ ሁሉም ሀገር ነው የሚመጡት እዚህ ፓሪስ ላይ እና ዛሬ እዛ ነው የምንሄደው። በየቦታው ስንሄድ ሁሉም ሰው እየጨፈረ ወይ ከባልኮኒ ላይ ከምናምን ዘፈን ተከፍቶ ምናምን ነው የምናየው። ሶ ጋይስ እዛ ነው የምንሄደው አሁን። ከቀኑ አስር ሰዓት መሰለኝ አሁን ራይት ናው አስር ሰዓት ስ ቀኑ አስር ሰዓት ከ52 ነው። ኦልሬዲ 11 ሰዓት ሊሆን ነው። የሚጀመረው አስር ሰዓት አካባቢ ነው። ፀሐዩ ደግሞ በጣም ኃይለኛ ፀሐይ ነው። ለዛ ነው ዋይት ቲሸርት ያደረኩት። ጀለስ ደግሞ እየጠቀመች ነው። ችግር የለም ብቻ። ለምንድነው የዞረው ካሜራ? ለምን እንደዞረ አላውቅም። ማንም የለም ከፊት ለፊታችን ብቻ። ጋይስ ወደዛ እየሄድን ነው። እዛ ደግሞ የምናገኛቸው ጓደኞቼ አሉ። ከኢትዮጵያ እነ ዲያና ምናምን ይባላሉ።

እንግዲህ ጋይስ እንደምታዩት በጣም ብዙ ሰው እየወጣ ነው። አሁን ገና ነው መውጫው። በጣም ሙቀት ነው። ያው እንግዲህ እዚህ ደሞ ፀሐይ ቶሎ አጋባም። ማታ እስከ አራት ሰዓት ምናምን ፀሐይ ስላለ ሰው አሁን ነው እየወጣ ያለው። ጓደኞቼን ደሞ እየጠበቅኳቸው ነው፣ እየመጡ ነው። አንድ አስር ደቂቃ ብሏል። እስከዛ ሌት ግራፍ ሰም ትሪንስ ይ ፊል ሚ። ይህ እንደም እንዳያችሁ እዛ ጋ የሆነ ዲጄ ነበረ። አሁን ደሞ እዚህ ጋ አናዘር ዲጄ አለ። ይኸውላችሁ ጋይስ እንደምታዩት

የህንዶች አለለም ምንደሆነ የህንዶች ይመስላል ሲታይ። ሁሉም አባቴ ሁሉም የራሱ ሁሉም የራሱን ባይብ ነው የሚያራምደው ሚ እኛም ገና አንቀውጣለን እስከ ማታ ድረስ፣ እብድ ናይት ነው የሚሆነው። ጋይስ እንደዚህ አይነት ኢቬንት አንድ ቀን ያስፈልገናል ኢትዮጵያ ውስጥ። እኛ ሀገር መሮጥ ብቻ ነው፣ እኛ ሀገር መሮጥ ብቻ ነው። እንደዚህ አይነት ኢቬንቶች የሚዘጋጁልን ደስ ይለናል። እና ዲ በስተመጨረሻ ጋይስ፣ እዚህ ጋር አንድ ሱፐር ማርኬት ታገኘ። ሁሉም ሰው ድሪንክ ለመጠጣት ነው የሚገባው።

ቅድም የገዛ ነው ውሃ፣ አይት ውሃ ውሃ ከገባ ሆዴ ውስጥ ቆይቷልና guys we need some water ደግሞ በጣም ነው የሚሞቀው፣ አልገባችም እንጂ የሌለ ነው የሚሞቀው። እንግዲህ guys የት እንዳለው መገመት አያቅታችሁም፣ እንዳያችሁት የነጮች ፓርቲ ነው እዚህ ጋር። ዘፈኖቹ ራሱ ይለያሉ፣ አፕሮቢት ምናምን ይሄ ፍሪንች ራፕ ምናምን ጭራሽ ነው የማይሰሙ፣ ብቻ ነው የሚሰሙት ገይስ አይሰሙም። እና ድባባቸው እዚህ በጣም ነው የሚደምረው። እስኪ ሌላ ቦታ ደግሞ ሄደን ቼክ እናደርጋለን፣ በየቦታው ስ ረ እናያቸዋለን እ ወይዘሩ በጣም ስለሚሞቅ ኤቭሪባዲ እስቴኪንግ ሻወር ይላል። ከዛ እዚህ ጋር ደግሞ ገይስ እንደምታዩት በመኪና ተጭኖ ነው የት ሊሄዱ እንደሆነ አላውቅም። ምን እያረእ እንደምታዩት ጋ በመኪና ተጭኖ ወዴት እንደሚሄዱ አላውቅም። ሜቢ ሙሉ አስፓልቱን እየወከቡት ሊሄዱ ይችላሉ። ብቻ ያ ጋር ድባቡ በጣም ያበደ ነው። እዚህ ጋር ደግሞ አንድ ስትሪመር አለ። አንድ ካሜራ ማንኛውም ስትሪመር እንፈልጋለን። የሆነ በኋላ እንደምታዩት ነ ዛጋ ገና ገና አንድ አንድ ስትሪመር አዩ ገና ፓሪስ ፓሪስ ውስጥ ለመጀመሪያ ጊዜ ስትሪመር ሲንቀሳቀስ ፐብሊክ ላይ እንደዚህ አይቻላቅም፣ ጋይስ እዚህ አንድ ሰው ኮ ቢኖር ከጀማ አንድ ሰው ቢኖር አሮ፣ ወይ ናቲ፣ ወይ ምናን ወይ በሙሉ ቢኖር ኖሮ ስትሪም እናላይ ነበር። እንደዚህ ያበረ ነበር የሚሆን ስትሪቻ። ጋይስ ለማንኛውም ሌላ ቦታ እና

ከኬኤፍሲ እና ከፓፓይስ ፓፓይስ ይሻለናል ብለን ወደ ፓፓይስ እየሄድን ነው። የፊኤሚ ጋይስ እና ጋይስ እስከ አሁን ድረስ ምሳችንን አልበላንም ነበረ። እራትም ደርሷል፣ የራት ሰዓት ነው። ምንድን ነው? ለምንድን ነው ያልመሸ ልትል ትችላለህ። እንዳልኳችሁ እዚህ አይመሽም። ስለዚህ እራት ሰዓት ደርሷል። አሁን ሶስት ሰዓት ነው ምናምን ነው የሚሆነው። እርግጠኛ ነኝ ሁለት ተኩል ወይ ሶስት ሰዓት ነው። ያው ሀያ አንድ ሶስት ሰዓት ነው ጋይስ። እና የስ ርቦናል ወይ ገነገ ሰም ፓፓይስ ቺክን አዎ፣ ኬፍሲ ኬፍሲ፣ ጋይስ እንዳያችሁት ውስጥ በጣም ብዙ ሰው ነው ያለው። እንግዲህ የመሰለፍ አቅም የለንም። ፓፓይስ እንደዚህ ተወዳጅ መሆኑን እንደዚህ አላወኩም ጋይስ። ሰልክ ውጭ ምናምን እንደርሳለን። ወደ ኬፍሲያችን እንግዲህ እንሄዳለን ማለት ነው። ከሜትሮ ስቴሽን ፊት ለፊት ነው፣ ትልቁ የፍራንስ ወደ ለንደን ምናምን የምትሄዱበት ሜትሮ ስቴሽን እዚህ ነው።

ሲሰሙ ማን ሌላ ታሪክ ውስጥ ናቸው ይመጫል። እዚህ የራሳቸውን ድባብ ነው የሚያራምዱት። ኢትዮሚ እና ጋይስ፣ አሁን ደክሞን የሌለ በጣም ደክሞናል። እንግዲህ ለሊቱ ሙሉ ነው ቪዲዮ ይሄን ይመስላል። በጣም ደክሞናል። ጀለስም ደክሞታል በጣም እኔም ደክሞኛል። ሰዋችን ይዘን ወደ ቤት እየሄድን ነው። እንግዲህ የቀናችን ይሄን ይመስላል እንግዲህ እስከ ለሊቱ ሙሉ ነው የሚቀወጡት። እስከ ለሊቱ ሙሉ እየተቀወጠ ነው የሚታደረውና ያው ይበቃናል ከዚህ በላይ ቀውጠን ቀውጠን። እና ጋይስ ይሄ ቪዲዮ ከተመቻችሁ ዶንት ፎርጌት ቱ ሜት ላይክ ሼር ኢን ሰብስክራይብ እያረጋችሁ ይመቻችሁ።